አሁን የአደረስነውን ጸሎት ያው ሰሞኑን በዚህ በህዝብ ሚዲያ እንደሰማችሁት በሀገራችን በኢትዮጵያ ውስጥ አገራችን ነው ብለው ዜጎች ነን ብለው ለምታለን ብለው ማንም አይነት ብለው በቤታቸው ከቤተሰቦቻቸው ጋራ ተንጌታው የነበሩ የቤተ ክርስቲያን አገልጋዮች ካህናትና እነዚሁም ሌሎች ምዕመናን ክርስቲያኖች ናቸው የታረዱት። በአንዱበት ቦታ በማሰቡት ጊዜ እኩያን እነዚህ ክፉዎች መጥተው ቤታቸውን አቃጥለው በጥይት መፍርፈራቸው ነው። እንግዲህ ይህንን የለመድና ይመስለኛል ለ ለመድና ይመስለኛል ከዚህ በፊት እንደምታቁት በደቡብ አካባቢ በመካከሉ ባለው አካባቢ ሺህ ሰው መቀኘ የተገደለበት ነበረ፣ አምስት መቶ ሰው ነበረ፣ ሦስት መቶ እንደዚህ እያለ በየርዘን ቁጥሩ እየተራወጠ ብዙ ወገኖቻችን ያለ ምንም ምክንያት ያለ ምንም ጥፋት በግፍ እየተገደሉ በጅ ባለፉት ሰባት ዓመታት ይሄ ነው ሲሆን የቀረው። እኛ ግን በጣም ተለማምደነዋል። ስለዚህ አሁን ምንም አይመስልም፣ ምንም አይመስልም። ምናልባት እዚያ አገር ውስጥ ያሉ ወገኖቻችን በፍርሃት በተለያዩ ምክንያቶች አፋቸው ተሸግሞ መናገር አቅቷቸው ሊሆን ይችላል። እኛ ግን እዚህ ሀገር በነፃነት ባለበት አገር እየኖርን እንዲሁም ብቻ ከንፈራችንን የሚጠጥም ወይም ደግሞ እንዲ ያለ ጸሎት ሲደረግ ብቻ ቆመብለን ያችን ያው ብዙ ጊዜ ስናረገው የኖር ኖሮ ጸሎቱም ተለምዷል ይመስለኛል። ጸሎቱም እኮ ተለምዷል። ለዚህ ነው እንግዲህ እግዚአብሔር በእውነቱ እየሰማን አይደለም። እየሰማን ቢሆን ኖሮ መልስ ይሰጠን ነበር። መቼም ሰውና እግዚአብሔር በሚገናኙ ጊዜ እግዚአብሔር ካልሰማ የሰሙለት ነው እንጂ እግዚአብሔር ጉድለት የሚባል ነገር የለበትም። በእግዚአብሔር ዘንድ እንሰጥ የለም ጨርሶ። በእግዚአብሔር ዘንድ አለመታመን የለም። በእግዚአብሔር ዘንድ ስደት የለም። እኛን ብቆች አልሆን ብለን ነው። ብቆች ስንል ደግሞ ጻድቃን ሰማዕታት መሆን አለብን ማለት አይደለም። ነገር ግን እንደው ልባችንን ከፍተን መንፈስ ቅዱስ በውስጣችንን እንዲሰራ እንኳን አልፈቀድንለትም። እምነትም አለ ጸሎትም አለ ቤተ ክርስቲያንም አለ። እንደው በከንቱ ምንመላለስ ነው የሚመስልኝ ይህንን ነገር እንዴት ነው የምንለውጠው? ነው ዋና ቁም ነገር ነው። ይህንን መለወጥ እኮቻ ከቻል ለራሳችን ይቻሳ ለወገኖቻችን ምንተርፋለን። አማላጆች እንሆናለን ለወገኖቻችን አማራጅነት እኮ ማለት ለሌላው ለወንድም፣ ለእህት ለራስ ብቻ ሳይሆን ለወንድም፣ ለእህት እኮ እግዚአብሔርን የቻልነቱን ስራ ሚስራ አለምን ማለት ነው። ሌላ ነገር አለ አማራጭ ማለት ነው። እና እዚህ ደረጃ የምንደርሰው መቼም ነው እግራችን መቼም ቤተክርስቲያን ተመላልሷል አንድ መታችን ነው። ጸሎቱን በመናገር ከመናገር አላቆመም። እንደዚሁም ደግሞ ጆሮችን፣ እንደዚሁም አለምዚያ በንድ ሚሊዮን እየሰማ ነው። መቼም መጽሐፍ ቅዱስም ዕለት ዕለትን ሰማን ዕለት ዕለት አነበብን፣ ግን ተለውጠናል ወይ የሚለው ጥያቄው ይመጣብኛል። ይህም ደግሞ ምነው ከራሴ ጀምሮ ነው እዱዙም ሌሎችን ብዬ ከራሴ ጀምሮ ተለውጠናል ወይ ደግሞ አንሰራ አለን የሚለው ጥያቄ ይመጣብኛል። በጣም የሚያሳዝን ነው። እንግዲህ እርግጥ ሰማዕታት ወየዘመኑ አዱ እነፍታች በቤተክርስቲያን ታሪክ ውስጥ በጣም የታወቀው ዘመነ ሰማዕታት በዲዮቅልጥያኖስ ጊዜ ነበረ። ዲዮቅልጥያኖስ ነበረ በሦስተኛው መቶ ክፍለ ዘመን የምስራቁን የሮማ ግዛት ክፍል ማለት ነው ሮማን ኤምፓየር የሚባለው የምስራቁን ክፍል በጣም አሰቃይቶች ነበረ። እንግዲህ ምንድነው ያደረገው? ፈተና ነው ያቀረበው ለክርስቲያኖች። ምንድነው ያላቸው? እኛ የአባቶቻችንን ጣዖታት አማልክት ነው የምናመልከው፣ እናንተ አዲስ ሃይማኖት ይዛችሁ መጣችሁ አንደና አሁን ይህንን ሃይማኖት አቁሙ ባትባሉ፣ ነገር ግን መጀመሪያ ለነበረው ሃይማኖት መስገድ አለባችሁ ብሎ ጣዖት አሰርቶ ዜጎች በሙሉ ምልክቱን ሲሰሙ የገባን ምልክት ይሆናል ወይም ሌላም ይሆናል። ያንን ምልክቱን ሲሰሙና ሲያዩ እዛም ጣዖት ያለበት ቦታ ሄደው መስገድና እጣን ማጨስ ነበረ የሚያስፈልጋቸው። ያንን አደረጉ አይገደሉም ነበር። እንደገና ተመልሰው ሄዶ ክርስትናቸው የሚፈልጉ ሌላም ሃይማኖት ማምለክ ይችሉ ነበር። እንግዲህ ተመልከቱ፣ የዛሬው ጭካኔ ጭካኔ የዚያን ጊዜ ይሚያል አይደለም ዛሬ እኮ ሰዎች እኮ በአግባቡ እንኳን አይገደሉም እኮ። አንድ አነጋገር አለ፣ ሆነችንም የምናውቀው የተማረ ይግደለኝ ይላል። የተማረ ደል ለት ግደላኝ ማለት ምን ማለት ነው? አገዳደሉን ያውቅበታል እኮ ለማለት ነው እንጂ አይገድልም ለማለት አለ፣ ቢገድልም አገዳደሉን ያውቅበታል። እነዚህ ግን ከአውሬ የባሱ ናቸው። ይህን ምን ትልቅ ነው፣ ከምንሰማው እንግዲህ ከምንሰማው እ ሰዎች ናቸው የሰው ስጋ ተንትረው አወንትን ላይ አጥር ላይ የሚሰጡ ብዙ ነገር ከሞተ በኋላ ከሬሳ ጋር ለመቆራረጥ የሚታገል እነዚህ ራሱ ናቸው እኮ። በምክንያት ነው እኮ የሚበሉት እኮ የሚያጠቁት ሲርባቸው ብቻ ነው። እነዚህ ግን ፍላጎታቸውም አይታወቅም ምክንያታቸውም አይታወቅም። ብቻ በጥላቻ የተሞሉ ስለሆኑ በዚህ መልኩ ደግሞ ሕዝብን ገለን ይጨርሳለን ብለው የተነሱ ሰዎች ናቸው። ነገር ግን ሞኞች አሉ። አንደኛ ሕዝብ ተገላ ያርቅም፣ ሁለተኛ ደግሞ እግዚአብሔር ዝም አይልም። አሁንም ቢሆን እኔ የምላቸው ምንም እንደው እግዚአብሔርን እንደው እንደው ማስቸኮል ብንችል ማለት ነው እንጂ እግዚአብሔር እኛ ተናገርንም አልተናገርንም ሰራንም አልሰራንም ጮኸንም አልጮኸንም በጊዜ በሰዓቱ በሳቱ የሚያደርገውን እቅዱን ያስፈጽማል። ይሄ ታወቀ ነገር ነው። ነገር ግን እንደው ይሄ በዘመናችን ሲደረግ እንዴት አንነሳሳም ለማለት ነው። እንዴት ነው ልባችን ማይነሳሳም? እንዴት ዝምንላለን? በሚያስፈልገው መንገድ ሁሉ ለምን ማህበራችንን አናሳይም? ለምን ለወገሮቻችን ቆመን አንቆጠረም? እኮ ነው እያሉ እና ደግሞ የሚገርም ነው እኮ ችግሮችም ብዙ ጊዜ በተለያዩ ማህበራችሁ ውስጥ እየገባ ሰዎችን እናንተ ለማንደራጀትን አሁን ካህናት እና ህብረት የሚባል ውስጥ ነበርኩበት።

ስለዚህ ምክንያት እየፈጠን እንደው ለወገኖቻችን ማንቆምበት ምክንያት ምንድን ነው? የእኛ ቦታ ህበታችን አጭር ናቸው ለገርቦታለ እና በእውነቱ ነው የዛሬው ትውልድ የእኛ ትውልድ በጣም የሚያሳዝን ትውልድ ነው፣ እየነው የማስበው ጌታችን መድኃኒታችን ኢየሱስ ክርስቶስ የተናገረው ነገር አለ። ይህ ትውልድ በምን መስለዋለሁ? አለ ሁለት ልጆች፣ የልጆች ቡድን አንድ ቡድን በዚህ በኩል ይቀመጣ፣ አንዱ በዚህ ይቀመጣ። እነዚህ አንደኛዎቹ ሌሎቹ ልንላቸው ግጥም ገጠምንላችሁ፣ ግን አልዘፈናችሁም። አይ ዘፈን አይወዱም ብለን ደግሞ ሙሾ አወረድንላችሁ፣ አላለቀሳችሁም ይላል። እኛ ምን ብንባል ነው የምንሰማው? ምን ብንባል ነው ሁሉ ጊዜ አድምተው ልባችን ሳይታወቅ ጥምብለ ጎረቤታቸው ሆነ። እስከ መቼ ድረስ ይሆናል? እባካችሁ ወገኖቼ፣ እንደሁ እግዚአብሔር ደግሞ አሁን ምናልባት እኔ ራሴ ምን እንደማድረግ አላውቅም። ፈቃደኝነቱ ቢኖረ ግን ምን እንደማድረግ አላቅም። ነገር ግን በእውነት እግዚአብሔር እኮ ምን ማድረግ አለብን ብለን ከለመነው መንገዱ ያ ያሳየናል። እሱ ራሱ ጌታችን መድኃኒታችን መንገድ ነውና እሱን ከተከተል እኔ መንገድም ህይወትም ነው ይብሏል እና እኔ እውነትም መንገድም ህይወትም ነው ይብሏል እና እሱን ከተከተል፣ እሱ ደግሞ ለወገኖቻችን ቤት እንደምንቆም ክርስትና ሃይማኖታችን እንዴት በተግባር እንደምናሳይ ይረዳናል፣ ያሳየናል። ነው የምንለው እና ባካችሁ እንደ አንድ ነገር ምናምን ሁልጊዜ የሰማን ብቻ መኖሩ ራሱ ለህይወታችን አይረብሸንም። በጣም የረብሻሉ ሀስሎ የሚያሉ ነገር በጣም ነው የሚያሳዝን። እኛ ደግሞ ኢትዮጵያውያን እንደሌሎቹ ሌሎቹ አይደለም። ሌሎቹ አገራቸውን ትተው ሲሄዱ ከዛም ከሚኖሩበት ቦታ ይደባለቃሉ። እኛ ግን ምንም የሁለመ ብንሆን ታሪካችን፣ ባህላችን፣ ሃይማኖታችን ተጠጅመ ነው ሊመጣ እንግዲህ የሃይማኖታችን የታሪካችን የትርፊታችን እንስራ እንድንሰራ ካላደረገ ወገኖቻችንን የምንረዳበትን መንገድ እንድንፈጠር ካላደረገ ምን ይጠቅመናል? ጊዜ ማሳገፊያ ካሉ ይመስደጋል። ስለዚህ ወገኖችን አሁን መንበላቸው ምንድን ነው? እግዚአብሔር መንገድን ያሳየናል። ወደ እግዚአብሔር ከልብ እንጩ እንደው ዝም ብሎ ብቻ ለምንድነው መሆን የለበትም። ከልባችን ወንጋ ንጮ ሁሉን ነገር እሱ ይፈጽምልናል። አገራችን እኮ በአባቾቻችን ዘመን እኮ ተከብራ የኖረችው እነሱ ከልብ የሚጸኙ ስለነበሩ እኮ ነው። ከልብ የሚጸኙ ዓለምና ታልላቸው ሰዎች ስለነበሩ እኮ ነው። ከዘመ ጋር ያል ያላቸው ግንኙነት በጣም ቅርብ ስለነበር ነው። ለዚህ ነው እግዚአብሔር ሰማቸው ነበረ። አሁን እኛ እንግዲህ እግዚአብሔር እንዲሰማን ለእግዚአብሔር ቅኑ እንድንሆን ልባችንን ከፍተን እንስጠው። ብዙዎቻችን ውስጥ መንፈስ ቅዱስ አንገባ። ብዙዎቻችን እንጸልያለን፣ ሁሉም እንለምናለን። ነገር ግን ክርስቶስ አንገባ። እዛ በራዕየ ዮሐንስ ላይ እንደተጻፈው ነው እስከሚከፈትለት ቆሞ የሚያንኳኳ እንጂ ክርስቶስ ደግሞ እግዚአብሔር ደግሞ በግድም ወደ እኛ ልብ ውስጥ አይገባም እኛ ከፍተንለት ና በራሱ ነው የሚገባው። ስለዚህ ልባችንን ክፍትና አድርገ ለእግዚአብሔር መንፈስ ቅዱስ በውስጣችን ገብቶ ይሰራ። የዚያ ጊዜ የራሳችን ሕይወት ይታደሳል፣ ለወገኖቻችን መድሄን እንሆናለን። እንግዲህ እግዚአብሔር ብቻ ያውቃል፣ እግዚአብሔር ያደርገዋል። ለእግዚአብሔር መስጠት ነው። እምን ነው እውነቴ ነው። በተወሰነ መንገድ ትክክል ሊሆን ይችላል፣ በሌላ መንገድ ደግሞ ስተት ነው። ለምን ምንድን እግዚአብሔር ያለ ሰው ስራ ሰርቶ አውቅ? እግዚአብሔር ያለ ሰው ስራ የሰራው በመጀመሪያ ዓለምን ሲፈጥር ነው። ዓለምንና በውስጧ የሚሆኑትን እንስሳት፣ አራዊት፣ አፍክንቱን፣ ቅጠሉ ሀያ ሁለቱ ስነ ፍጥረታት ሲፈጥር ማንም አጋዥ አልነበረው። ራሱ በራሱ አነሻሻ አልነበረው፣ መነሻ የሚሆነው ነገር አልነበረው፣ ከኢምንት ነው የፈጠረው ዓለምን በሙሉ። ከዛ በኋላ የሰራውን በሙሉ ግን በሰዎች አማካይነት ነው የሚሰራው። መጀመሪያ ቅዱሳን አባቶች ይልቅ ነበረ እንደኖ፣ ከዛ በኋላ ደግሞ ነቢያትን ይልቅ ነበር፣ ነገስታትን ይልቅ ነበር። ደግሞ በእብራውያን መለት በመራፍ እንደተጻፈው በመጨረሻ አልያ ጌታችን መድኃኒታችን ኢየሱስ ክርስቶስን ማገልን። ከዚያ በፊት በአባቶች በሊቃውንት በመምህራን በነቢያት ያልተገለጠው ነገር በክርስቶስ ተገለጠልን። እንግዲህ ክርስቶስ ያልገለጠልን ምንም ነገር የለም። ስለዚህ እሱ የገለጠልንን ተከትለን እንድንሄድና የእግዚአብሔር መሣሪያዎች እንድንሆን አማካኝነት ለህዝባችን፣ ለሀገራችን፣ ለመላው ዓለም ሰላም እንዲያመጣለን በእኛ አማካኝነት እንዲሰራ ስራውን እንዲሰራ ማድረግ አለብን። ይህን ልናደርግ የሚችለው ጆሮ ጆሮ ለሚገዱ አንድ ነው። ልባችንን እግዚአብሔር መስጠት ነው። አሁን እግዚአብሔር አመላካችን በእውነቱ በእሱ ፊት ነው። በጸሎት በጾም በቀመና በስግደት በመሳሰለው ሁሉ ልባችንን ከፍተን ወደሱ በሚገባ በናምናትን ሰራዊ ሰራ ይኖሉና አሁን ያን ለማድረግ ፈቃዱ ይሆንልን። እግዚአብሔር ብርታቱን ጽናቱን ይስጠን። እነዚህ የአረፉትን የሞቱትን ወገኖቻችንን ነፍሳቸውን በክብር ተቀብሎ በመንግስተ ሰማያት ያሳረፍልን። አሁን ደግሞ በህይወት ያሉትን እንግዲህ ነገ ደግሞ ከዛ የባሰ እንዳንሰማ እግዚአብሔር አምላካችን ማለቱ የሁሉም ግፍ በሀገራችን እየተሰራ ያለውን ግፍ እንዲያቆምልን ያስፈልጋል። ብዙ ፖለቲካ ደግሞ ተምትሎ ነው እንዲያለ ሰላም የማይጠብቅ የህዝብን መብት የማያስከብር መንግስት ያለበትን ሀገር ለመናገር እንኳን አንሚለፍነው ነበር ምክንያቱም ምናልባት ደግሞ በፖለቲካም ያለን ሰዎች ልንኖር እንችላለን፣ ወይም ፖለቲካ ልንፈራ እንችላለን። እንደው እንድትስኩና እንጂ አቤ ጉበኛ የሚባለው ጸሐፊ ከዚህ በፊት ኢትዮጵያዊ ቁሞ ወይም ፖለቲካ ነው የሚሉት አቆሙ ሰው የዳሮ ተናግሯል ይባላል። እና ፖለቲካውንም እንፈራለን፣ ሌላው ምንም ነገር እንፈራለን። ወይም ወገኖቻችን እዛ አክስቦጥ አያት ቅድሚያት ካለ እነሱ ይነቁ ምናምን። እኔ ሰሞኑን ኢትዮጵያውያን በሙሉ አክስቶቻችን፣ አጎቶቻችን፣ አያቶቻችን ናቸው የኔ አያት ብቻ ለሷ። ስለዚህ ኢትዮጵያውያን በሙሉ ዘመኖቻችን፣ ወገኖቻችን፣ ደማችን ናቸው ብለን ማሰብ አለብን። ስለዚህ እ ረድኤቱን በረከቱን በሁላችን ላይ ያሳድርብን። አገሪቷንም በቃ ብሎ የነፃነት ዘመኗን የሰላም የአንድነት የጥንቱን ዘመን መልካም ኑሮ ያቅርብልን። እግዚአብሔር አምላካችን አሜን። እንኳን አትሉም እንዴ? አዎ፣ ያቅርብልን። ግፈኞችን ያስታቅስልን። ለህዝባችን ሰላምን ይስጥልን። ይህንን ዘመን ይለውጥልን። የአባቶቻችን በረከት በእኛም ላይ አድሮ፣ እንደገና ሰላም ሆነን ፍቅር ሆነን አንድ ሆነን በሀገራችን እግዚአብሔር የሰጠንን መጠቀም እንድንችል ፍቃዱ ይሆንልን። የመቤታችን አማላጅነት አይለየን። ወስብሐት ለእግዚአብሔር።